ጨማለቃላችሁ። እኔ እፎይ ነኝ፣ እኔ እፎይ ነኝ፣ እኔ እፎይ ነኝ። ከዛስ? እፍ ብለሽ ጥፊ። የአባት አምላክ እፍ አርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት። በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነግታችሁ እኔ መፎይ ነኝ። እፊ በልብሽ አባት አምላክ ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው፣ ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥን ሙስሊም ካለ በሳቅ እንዳልሞት የለም። አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖትን መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተ የሚያዳምጥ ሙስሊም ካገኘ በሳቅ ደሞ ሞተው። እኔ ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃዱ ሚዲያ ላይ አትንጃጃሉ። እንደዚህ አይነት የሚባል ነገር የለም። ተከባብረን የኖረ ነው። ተከባብረን ቁራናቸው ጋር ምንሰራ ትሄዳለ? ሲጀመር ራስን የራስን ሃይማኖት አጥና፣ ራስን አስተምር። መችኛ ተማረን። መጀመሪያ አንድ ኦርቶዶክስ ጠርተ ብትጠይቀው ጥቅስ የሚባል አንድ ወፍ ጥቅስ ዮሐንስ ወንጌል ምን ይላል ብትለኝ ወፍ አላቅም። ወፍ ሃይማኖቴን እወዳለሁ። የስ የሚነካብኝ አልወድም። የስ መጽሐፍ ቅዱስ ጥሪ ብትለኝ አንድ ወርድ አላቅም። እኔ ራሱ ዘምሬ አውቃለሁ ተሰልፌ አውቃለሁ። በሃይማኖት ያልደራደርም ወፍ ጥቅስ ማቀ የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ ሌሎችን ለመርታት እንድናስረዳ ሃይማኖት እንትን ጊዜ ሰጥተው ህሮ ባር በዚህ ሰዓት ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ይሄ ነው ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው፣ ወፍ የለም። እሱን ያስረዱን፣ ልዩነቱን ቆይ አስረዱን። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና ኦ ከኛ ሃይማኖት ውጪ ጀነት የሚገባ የለም ይልሃለ። እሱ ሲመጣ ኖ የእኛ ሃይማኖት እኮ ይሄ ነው የአንተ ሃይማኖት ይሄ ነው እኛ ጋር ይሄ ነው ብለ ለማስረዳት እሱን እውቀት መታ አስጨብጠን አስጨብጡ ያንን የሰው ሃይማኖት ጌርክ እየነካ ከዛ ሊገሉኝ ነው እና ነብዩ መሀመድን ከነካህባቸው ታሾፋለህ፣ እንዴ ማነው ይሄ ቦርጫም፣ ዮዳምም፣ ዮኒ ማኛም አሜሪካን ሆነው ተረፉ እንጂ ሙስሊሞች ቢያገኟቸው አራት ቦታ ሆዳቸውን ቀደው ነው የሚያወጧቸው። አንጀታቸውን አውጥተው የሚጥሏቸው። በሃይማኖቴ አልደራደርም። እኔም ደሴምቲንግ ነው ማረገው። አሁን ኤደን የምትባል ስባት እቺ እስራኤል ሀገር ያለችው በህይወት ባገኛት፣ በስማም ብዬ ነው ማርዳትን። የራሴ እመብርሃን ምስክሬ ነው፣ አርዳት አለው በስማም ብዬ እንደዚህ፣ በስማም ወልደንፈስ ቅዱስ ብዬ አገቷ እንደበግ ነው ምሾልታት። የእግዚአብሔር ትግስተኛ መሆኑን እግዚአብሔር መልካም መሆኑ የሚታወቀው እሷ በህይወት ማደሯ ነው። እግዚአብሔርን ሳትፈራ ሶሻል ሚዲያ ላይ ወጥታ በኤፍ ወርድ የተሳደበች እመብርሃንን የተሳደበች መስቀላችንን ያንቋሸሸች ሴት ተኝታ በሰላም መንቃቷ እግዚአብሔር ምን ያህል ትግስተኛ መሆኗን ነው የሚያሳየው። ስለዚህ ልትከበር ከፈለግ የሰው ሃይማኖት አትንካ። የሰው ሃይማኖት እንዳትነኩ። እፎይ እፎይ፣ እፍ ብለሽ ጥፊ። በእናትሽ እንቡሽ ገለባ አይሻልሽም። እፎይን የማውቀው እፍ የሚል ነገር ነው። እዛ ኔ ያልሰማችሁም ወደዛ እኔ ሰው ሃይማኖት ሲነካሉ እንድ ሃይማኖቴን እፎይ እፎይ ብለሽ ብትጥፊ፣ እፍ ብለሽ ጥፊ ነምልሽ። እፎይ ማለት እምቡሽ ገላፋ፣ እፍ ብሎ የሚጠፋ ነገር ነው።